ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍ መር ላይ ጀመርነው አይደለም። ከግጭት በፊት ታስታውሱ ከሆነ አክሱም የጣሊያን መንግስት ለምኜ ይዤ ይጄ ነበር። የወደቀውንም እናነሳለን ያለውም እንዳይወድቅ እንከላከላለን ብለው ስራ ጀምረን ነበር። ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዚዳንት ማክሮን ይዤ ይጄ ነበር። አይቶ ተደንቆ ገንዘብ መድቦ ሙያተኛ መድቦ ስራ ጀምረናል። በጣም ብዙ ርቀት ሄዷል። አደናቃፊዎች ለመጨረስ ባያስችሉንም የፋሲል ቤተ መንግስትን ብትወስዱ ለመቶ ዓመታት ማንም ዞሮ አላየውም። ወደ ነበረበት ወይም ከዚያ በተሻለ አስውበን ሰርተነዋል። ሶፍ ዑመር ሌላው ምሳሌ ነው። አባጅፋር አለ። ሁላችሁም እምብዛም ሰምታችሁ የማታውቁት እነዚህ እንኳን ቢያንስ ይነገርላቸዋል በተወሰነ ደረጃ። አላላ ኬላ ማንም ሰው እንደ ታሪክም የሚያውቁ አልነበረም። አላኬላን የሞከርነው ነገር ታሪኮቻችን በየትኛውም ጫፍ ቢሆኑ የኛ ስለሆኑ መጥፋት የለባቸውም ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ ትናንትና ስንኖር ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው።